ብሩኬ እኮ እውነት ነው መላችሁ፣ እመ ብርሃን የእውነት ከሚንጃ እንደው እጅግ በጣም የታደልክ ልጅ ና ብሩኬ፣ የእውነት በጣም በጣም በጣም እድለኛ ሰውነ ከምታስበው በላይ ማለት ነው። ለምን ታውቃላችሁ ጋይስ? እችን የመሰለች እንቁ፣ እችን የመሰለች ልዕልት፣ እችን የመሰለች የሴት አንበሳ፣ ይችን የመሰለች አስተዋይ ሴት ፈጣሪ መርቆ ስለሰጣው የእውነት መታደል ነው በጣም አያችሁ ዛሬ ሀይሚዬ በአዲስ ቤት ነው የመጣችሁ ብሩኬን በሌላ ቤት ነው ሀይሚዬን በሌላ ቤት ነው የመጣችሁ እና እንግዲህ አንድ ልጅ ፕራንክ እንደ ፕራንክ ነገር አድርጓታልና ብሩኬ ያው ገንዘብ ወስዶብኛል እና ልከሳው ነው ብላ ተ ብሎ ነው እንግዲህ ፕራንክ ያደረጋት ግን እንዴት ለምን ምናምን በቃ ያዙ ይልቀቁኝ ው አላለች ብሩኬን ምን ያክል እንደምትተማመኑበት እንደምትተማመንበት ብሩኬን ምን ያክል እንደምትወደው ብሩኬን ምን ያክል ክፉ እንዳያይባት ክፉ እንዳይነካባት እንደምትፈራ እዩልኝ የእውነት እዳውን እኔ እከፍላለሁ አለች እዳውን እኔ እከፍላለሁ። በቃ ስንት ብር ነው? በአንዴ እንኳን ባልከፍል፣ ግማሽ ግማሹን እያረኩን ልክፈለ አለችው። አያችሁ፣ ሌላ ሰው ቢሆን ሌላ ሴት የዘመኑ ሴት ብትሆን እንዴት ከኔ ተደብቆ ተበ ይበደራል፣ ለማ ተበደረው፣ እንዴት ያዙ ይለቀቁኝ እንትን ነበር የሚዬ። ግን እዳውን እከፍላለሁ በቃ ተውልኝ፣ እሱን አትክሰሰው። አያችሁ ተምር ፍቅር ሲኖር እንደዚህ ነው።